እሺ ተባረኩልኝ። በጣም ወዳችኋለሁ። እግዚአብሔር ዘመናችሁን ይባርክ። እንደዚህ ይላል በጌታ በኢየሱስ ክርስቶስ ስም አነባለው። እንደዚህ ይላል ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ሃሌሉያ! ስሙ ለዘላለም ይባረክ። የሚገርም ነው። ቁጥር ሃያ ላይ ያለውን ሀሳብ የሚያነሳው ባለፈው አስራ ስምንትና አስራ ዘጠኝ ላይ የጥበብና የመገለጥ መንፈስ ከተቀበልን በኋላ የጥበብና የመገለጥ መንፈስ የልቡናችንን ዓይን እንደሚያበራ የልቡናችን ዓይን ሲበራ ደግሞ አንደኛ የተጠራንለትን ተስፋ ሁለተኛ በቅዱሳን መካከል ያለውን የርስት ክብር ባለጠግነት በሶስተኛ ደረጃ የኃይሉን ታላቅነት እንደምናውቅ ይናገራል ቁጥር ሀያ ጀምሮ እስከ ሀያ ሶስት ያለው ደግሞ የሚያወራው ምንድን ነው ካላችሁኝ ኃይሉ ምን እንዳደረገ ነው የሚያወራው? ከሁሉም የሚበልጠውን የኃይሉን ታላቅነት እንድታውቁ ይላል አይደለ። ኃይሉ ምንድን ነው ያደረገው? የእግዚአብሔር ኃይል ክብር ለእግዚአብሔር ይሁን። የእግዚአብሔር ኃይል፣ የእግዚአብሔር ጥበብ ምንድን ነው ያደረገው? ለዚህ ነው ሁለት ጊዜ ጻፉልኝ ብዬ ያጸፍኳችሁ በደንብ እንድትከታተሉ የእግዚአብሔር ኃይል ያደረገው ምንድ ታውቃላችሁ? ክርስቶስንም ከሙታን ሲያስነሳው ይላል። ከምድር ከፍ ብሎ፣ ከሰማይ ዝቅ ብሎ የዓለምን ሁሉ ኃጢአት ተሸክሞ ክርስቶስ ኢየሱስ ለአንድና ለዘላለም ላይሞት የሞትን ጣር አጥፍቶ ምን አርጓል? አስነስቷል። የእግዚአብሔር ኃይል አንድ ሰው በራሱ ኃጢአት እንኳን ቢሞት እና እግዚአብሔር ከሙታን ቢያስነሳው ተመልሶ ይሞታል። ኢየሱስ ክርስቶስ ግን የዓለምን ሁሉ ኃጢአት ተሸክሞ ከሞተ በኋላ የእግዚአብሔር ኃይል እንዳይሞት ለአንዴና ለዘለ ዓለም የሞትን ጣር አጥፍቶ አስነስቶታል ማለት ነው። ይሄ ኃይል ነው። ስለዚህ ሙት ለሆነው መንፈሳችን ህይወትን የሰጠው የትንሣኤ መንፈስ የሆነው ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ነው ማለት ነው። ስለዚህ ክርስቶስን ከሙታን ሲያስነሳው የሚለው ቃል ለምን እዚህ ጋር መገለጥ ተፈለገ? ከተባለ የኢየሱስ ክርስቶስ ከሙታን መነሳት የእሱ ብቻ ሳይሆን እኛም ከእሱ ጋራ አብረን ለኃጢአታችን ሞተናል። ክርስቶስ ለኃጢአታችን ሲሞት እኛም ለራሳችን ኃጢአት ከእሱ ጋር አብረን ሞተናል። እሱ ሲነሳ እኛ ደግሞ ከዚህ በኋላ በቀረልን የሕይወት ዘመናችን ለራሳችን እንዳንኖር ለእሱ እንድንኖር ተነስተናል። ስለዚህ ሞቱ ሞታችን ነው ማለት ነው፣ ትንሣኤውም ትንሣኤያችን ነው ማለት ነው። ይህንን ነው የሚያወራው እንጂ ጳውሎስ የሚናገረው ጠፍቶበት የመጣለትን እያወራ አይደለም። ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን፣ ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ምን ይሆናል? ይታያል። ክብር ለኢየሱስ። እኔ እንደገባኝ ቢገባችሁ እንዴት እንደምትሆኑ። የኢየሱስ ክርስቶስ ሞት ሞታችን ነው። የኢየሱስ ክርስቶስ ትንሣኤ ትንሣያችን ነው። የኢየሱስ ክርስቶስ እርገት እርገታችን ነው። የኢየሱስ ክርስቶስ ኃይልና ብርታት ኃይላችንና ብርታታችን ነው። ስለዚህ በሞቱ ሞተን በትንሣኤው ተነስተን በእርገቱ አድርገን ከኢየሱስ ክርስቶስ ጋር በሰማያት በግርማው ቀኝ አብረን ተቀምጠናል። ከማን በላይ? ከስልጣናት፣ ከአለቆች፣ ከኃይላትና ከጌቶች በላይ። አዎ እዚህም ምድር ላይ ነን ያለ ነው። አዘሴም ታይም በመንፈሳዊ ሁኔታ የት ነን ያለ ነው ቢባል፣ ያለነው በሰማያት በግርማው ቀኝ ነን ያለ ነው ማለት ነው። ስለዚህ ሞቱ ሞታችን ነው። ትንሣኤው ትንሣያችን ነው። እርገቱ እርገታችን ነው። ኃይልእና ብርታቱ ብርታታችን ነው። ስለዚህ የኢየሱስ ክርስቶስ ኃይል፣ የኢየሱስ ክርስቶስ ብርታት ለምንድን ነው የሚጠቅመን? ሲባል በክርስቶስ ኢየሱስ የተሰጠንን የእግዚአብሔርን ባለጠግነት እንድንጠቀም ይጠቅመናል ማለት ነው። የኢየሱስ ክርስቶስ ኃይል ለምንድን ነው የሚጠቅመን? በክርስቶስ ኢየሱስ የተሰጠንን ባለጠግነት እንድንጠቀም ይረጋናል ማለት ነው። ክብር ለእግዚአብሔር ይሁን። ባለጠግነት እንድንጠቀም ኃይሉ ባለጠግነቱን እንድንጠቀም ያደርገናል ማለት ነው። ስለዚህ አሁን እስቲ እግዚአብሔር ያሳያችሁ ከዳር እስከ ዳር ዓለምን የተጸናወተውን የአጋንንትን አምልኮና የአምልክ የአጋንንትን ልምምድ እየተገለጠ ያለው ነገር ስትመለከቱ፣ ጌታ ኢየሱስ እኮ አንዳንዴ ብርቱ ነው፣ እሱ ኃያል ነው፣ እሱ አቅም አለው እሱ እስክትሉ ድረስ ያደርሳል። በየሀገሩ በየዓለማቱ ሰይጣን እንዴት እንደሚፈነጭ ስትመለከቱ፣ እንዴ ኢየሱስ ክርስቶስ አቅም የለውም እንዴ፣ ጉልበት የለውም እንዴ ብርታት የለውም እንዴ እንድንል ያደርጋል። ቃሉ ግን ምን እንደሚል ተቀለሱ ከአለቅነትና ከሥልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ዓለም በሚመጣውም ዓለም ከስም ሁሉ በላይ ስም ሰጥቶት በሰማያት በግርማው ቀኝ አስቀምጧል። በዚህ ደግሞ የብርታቱ ጉልበት ይታያል ይላል። አዎ ቁጥራችን ትንሽ ነው። አዎ አቅመ ደካማዎች ነው የምንመስለው። ስጋችን ደካማ ነው። በእኛ ውስጥ ያለው ኃይል ግን ከስልጣናት ከአለቆች፣ ከኃይላትና ከጌቶች ሁሉ የሚበልጥ ነው ማለት ነው። ክብር ለኢየሱስ ይሁን። የሚበልጥ ኃይል አለ። ሞተን በሞቱ ተነስተን በትንሳኤው እሱ ሲያደርግ እሱ ጋር አብረን አድርገን ካለቅነት ከስልጣን፣ ከኃይል እና ከጌትነት ሁሉ በላይ በሰማያዊ ስፍራ አለን። ሁሉ ከእግሩ በታች እንደሆነ ሁሉ ሁሉ ከእግራችን በታች ነው። ይህንን ኃይል ስናውቅ፣ በዚህ ኃይል በክርስቶስ ኢየሱስ የተሰጠንን ባለጠግነት እንጠቀማለን። እስቲ አንድ ጥያቄ ልጠይቃችሁ። ባለጠጎች ናችሁ? አዎ ባለጠጎች። እስቲ ባለጠጋ ነው የሚላችሁ ጻፉ። ስለ ምድራዊ ብልጽግና አላወራም መጽሐፍ ቅዱሳችን በነገራችን ላይ። አይናችን ስለታወረ ነው እንጂ ትበለጽጋላችሁ አይደለም የሚለን ባለጠጎች ተደርጋችኋል ነው የሚለን። ባለጠጎች ተደርጋችኋል ነው የሚለን። እናንተ ባለጠግነት የምትሉት የስጋን ነው። እግዚአብሔር ደግሞ ባለጠግነት የሚለው ሰማያዊውን ነው፣ መንፈሳዊውን ነው። ባለጠጎች ነን። ጭራሹኑ አሁን የብልጽግና ወንጌል እያልን እየተቃወምን መተናል። መጽሐፍ ቅዱስ እኮ እግዚአብሔር ባለጠጋ እንደሆነ ይናገራል አንዱ ጌታ የሁሉ ጌታ ለሚጠሩት ደግሞ ምንድን ነው ባለጠጋ ነው ይላል አንዱ ጌታ የሁሉ ጌታ ለሚጠሩት ደግሞ ባለጠጋ ባለጠጎች ተደርገናል አዎ ቁሳዊ ላይኖረን ይችል ይሆናል የሚዳሰስ የሚጨበጥ ለሰዎች ይውልኝ ብለን የምናሳየው ላይ ኖረን ይችላል፣ ግን በክርስቶስ ባለጠጋ ነው። ክሌም አልጎ እያልኳችሁ አይደለም። ኦልሬዲ ናችሁ። ክሌም አልጎ እና ትወርሳላችሁ። መኪናውን ክሌም ስታደርጉ፣ ቤቱን ክሌም ስታደርጉ የሰውን እሱ ወንበዴነት ነው እሱ ማጅራት መቺነት ነው። በክርስቶስ ባለጠጎች ነን። ክብር አለቆች፣ ስልጣናት ሁሉ ከእኛ ከእግራችን በታች ናቸው። ከኢየሱስ ጋር ኢየሱስ ብቻ አይደለም ያደረገው ኢየሱስ ብቻ ሞቶ የተነሳው፣ እኛም በሞት በትንሳኤው ከሱ ጋር በመተባበር አድርገን በሰማያት በግርማው ቀኝ ተቀምጠናል። ከሱ ጋር አለቆች፣ ስልጣናት፣ ገዥዎች፣ ሰራዊቱ በሙሉ ከእግሮቻችን በታች ናቸው። ምን እንደሚል ታውቃላችሁ? ሁሉም ከእግሩ በታች አስገዛለት ሁሉም ከእግራችን በታች አስገዛልን። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። እኛ ቤተ ክርስቲያንን ክርስቶስ የቤተ ክርስቲያን ራስ ነው፣ እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት ናት ብሎ ይናገራል። ኃይል የሚያስፈልገን አንደኛ ባለጠግነቱን እንድንጠቀም ነው። ሁለተኛ ነገር ደግሞ ነጣቂ ጠላታችንን እንድንቃወም ነው። በክርስቶስ የተሰጠንን ባለጠግነታችንን እንዳንጠቀም የሚያደርግ የሚቃወም ጠላት አለብን። እነማን ናቸው ጠላቶቻችን ሲባል አለቆች፣ ስልጣናት፣ ኃይላትና ገዢዎች አሉ። ኃይል ያስፈልጋል። መጽሐፍ ቅዱስም እንደሚል ታውቃላችሁ፣ የአምልኮ መልክ አላቸው ኃይሉን ግን ክደዋል ይላል። በጸሎታችን ወቅት እጅግ በጣም አስፈላጊ ነገር ከእግዚአብሔር ዘንድ የምንጠይቀው ምንደሆነ ታውቃላችሁ? ኃይል ነው። ጌታ ኢየሱስም እንደዚህ ያለ ኃይልን እስክትቀበሉ ከኢየሩሳሌም አትውጡ። ኃይልን በተቀበላችሁ ጊዜ በይሁዳ በሰማርያ፣ እስከምድር ዳርቻ ምስክሮቼ ትሆናላችሁ። ዛሬ ስለ ኃይል ነው የምንጸልየው ኃይል እንዲሰጠን፣ ኃይሉ በህይወታችን እንዲገለጥ፣ የእግዚአብሔር ኃይል በህይወታችን በኃይል እንዲገለጥ። ይህ ኃይል ያስፈልገናል። በዚህ ኃይል ነው ድል የምንነሳው። ስለዚህ የኃይሉን ታላቅነት ማወቅ ይጠቅማል ማለት ነው። ኃይሉን አንደኛ ባለጠግነታችን እንደሚገባ እንድንጠቀም፣ ሁለተኛ ደግሞ ጠላቶቻችን፣ ነጣቂ ጠላቶቻችን እንድንቃወም፣ ድል ነሺዎች እንድንሆን። ክብር ለእግዚአብሔር። ይሄ ነው ዛሬ እግዚአብሔር በልቤ ላይ ያስቀመጠው። እንግዲህ ኤፌሶን ላይ ያለውን የጳውሎስን ጸሎት አየን ማለት ነው። እንደዚህ ብሎ ነው የጸለየው ጳውሎስ። እንደዚህ ብሎ ነው የጸለየው። አይገርምም ወይ? ጳውሎስ እንደዚህ ብሎ ነው የጸለየው። ኃይል ያስፈልገናል።